አሁን ቀነስ አድርጎ ተብሎ 900 ደርሷል። አሁን 900 ደርሷል። ላይክ፣ ሼር፣ ሰብስክራይብ ያደርጉ። ሼር፣ ላይክ አድርጉ በላቸው። ሲንዶ አልታይ ባይ ፋይ ብሎ ይሄን እየጠጣ ነው። እንዴና ሰላም ሰላም ብያለሁ እንጂ ሼር አድርጉ ነው። ሰው ይሁን ማለት ነው። ምን ጠቅ ጠቅ ጠቅ አድርጉለት ይሁን እንጂ ዛሬ ዛሬ አንድ ቪዲዮ አላየ ተማሪዎች በቡልክ ላይ የዘለለ ሲሆን አይታችሁ በቡልክ ላይ እያ ነው ነው ወልከ እና ሳያችኋለን ነው። እነዚህ የምትመለከቷቸው ማለት ነው። ዛሬ በጣም ገርመውኛል። ገና መስከረም ተመጀመሩ አጥር እየጣሱ ይዘሉ ገቡ። ይህን ስ የምታስታውሳላችሁ ማለት ነው። ስማ ምን እያጣ ነው? ሀይፋይ ይባላል። አዲስ የመጣ መጠጥ ነው። እነሱ ሚደጉኛ ምንጠቀም። ስንት ብር ገዛት? ይች አርባ ብር ነች። አርባ ብር፣ ይች የተገዛቸው አርባ ብር ሀይፋይ። ይህን ሳውዲ አረቢያ ነው ወይንም ሌላ ሀገር። አሁን እንደ ወንድ ሊገሰ ይጠጣል።

ደርሷል፣ ደርሷል፣ ሰዓቱ ደርሷል። ኑሮ ነው አንድ ኪሎ በርበሬ ሽሎ መቶ ገብቶ አንድ ሺህ ሁለት መቶ አሁን ቀነስ አድርጎ ተብሎ ዘጠኝ መቶ ደርሷል። አሁን ዘጠኝ መቶ ደርሷል። መርት ሲመጣ ደግሞ ጭመር ማድረግ አይገርም ማለት ነው። ለማንኛውም ልጁ ዩቱብ ከፍታለሁ እያለ ነው። ሁለታችሁም አንድ ጋ ንበጣችግአንድ ጋ በቲክቶክ እሱ ደግሞ ፌመስ ነው ይሄ አርጓአርጉ ፎሎ ታደርጉታላችሁ። እንደውም ተታ ያስቀምጥላችኋለሁ። ስሙ ማ ነው? ሴን ሴን እንድሮ የሚለውን ተታ ጥፍላችኋለሁኝ። ቱክቱክ ላይ ይሄንን እንድታረጉት ማለት ነው። በጣም አስቂ ምናምን ይዞላቸው ይመጣል። በጣም አስቂ ይዞ ይመጣል። ቦታው ደግሞ ጨፋሮ ቢት ጨፈሮ ቤት ላይ ጨፈሮ ቤት እያደገች ነው። ቱክቱክርም እያደገ ነው። ዩቱበርም እያደገ ነው። አዲስ አበባ ብቻ እኛም ጋ ማለት ነው። እኛም ጋ ለምን አዲስ አበባ ብቻ እንዴ? ለምን አዲስ አበባ ብቻ? እኛስ ሀገራችንም ደግሞ ቆይ ስላሳያችሁ